ውድ ቤተሰቦች እንግዲህ ትናንትና በተለቀቀ ቪዲዮ ማለት በሩታዬ ቤት ማለት ነው፣ ብዙ ሰው ያላስደሰተው ሰው አለ፣ ያልተቀበለው ሰው አለ ማለት ነው እና በነገራችን ላይ እኔ በጣም ነው ደስ ያለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ በያላችሁበት። ሰላማችሁ ግዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሽድ፣ ሰብስክራይብ እያደርጋችሁ ቤተሰብ ሆኖ እንግዲህ ሰው ሁሉ የራሱ አስተያየት ነው የሚሰጠው። ትላንትና እንግዲህ እኔ በጣም ደስ ብሎኝ ነበረ ቪዲዮ የሰራሁት። በዛ ቪዲዮ ደግሞ እንዴት እንደዚህ ሊሆን ቻለ? እንዴት ምኑን አስደሰተሽ እያላችኝ ነው። በነገራችን ላይ ማለት ነው እኔ ምንም ምንም ነገር ይውጣ ከፎቅ ምድር ለምን አይሆንም? ምድርን እላይ ለምን አይሆንም? እኔ ምፈልገው ሩታዬ ከተደሰተች ሩታዬ ያንን ነገር ካስደሰታት ደስተኛ ካረጋት እኔ ምን እፈልጋለሁ? ምንም አልፈልግም። ምክንያቱም የምፈልገው ሩታ ደስተኛ ስትሆነ አይደል? የሩታ ምህቶች ደግሞ የሩታን ደስታን ነው የምትፈልጉት እንጂ ሩታ ስታለቅስ ነው የምትፈልጉት። እንግዲህ ትላንትና ቪዲዮ ላይ እንዳያችሁት ሩታ በጣም ደስተኛ በጣም ፈጣሪዋን እያመሰገነች ቤተሰቦቿን እያመሰገነች ያንን ሁሉ የከዷት ጓደኞቹ እንኳን እነሱን ከልባ አመሰግናለሁ እያለች ሁለቱም እናቶቿን ጠርታ ማለት ነው የአብርሽንም የራሷንም እናት ጠርታ ያንን ሁሉ ስታወራ እኔ እንዴት አድርጌ ደስ ላይለኝ ይችላል? ሲቀጥል ደግሞ ቪዲዮ በጣም ደስ ይላል። በጣም አሪፍ አቀባበል ነው። ምንም አይነት የሚወጣላት ነገር የለም። በጣም ነው የሚያምረው። እውነቴ ነው የምላችሁ፣ አንዳንዴ እውነትን ነገር እንናገር ማለት ነው። ሲቀጥል አብርሽ የት ሄደ እያላችሁ ነበረ ማለት ነው። አብርሽ እውነት ለመናገር ማለት ለመምጣትም ፈርቶ ይሆናል። አንደኛ ነገር ቅልቅል የሚባል ነገር እስከ ዛሬ አላየንም እኛ፣ ሞር ከሩታዬ እናት እሺ፣ ቢገናኝም ከእህቶቹ ቢገናኝም አባትዬ ደፍሮ ሊገባ እቤት ደግሞ በአንዴ እንደዚህ ሊገባ አይችልም። ምክንያቱም መጀመሪያ የሆነ መርስ የሚባል ነገር አለ። ያንን ነገር ይመስለኛል እኛ በባህላችን እንደዚህ ነው። ሞር እንኳን አሁን ሩታ ስለወደደች ነው እንጂ የአብርሽ እናት ሩታ ቤት መምጣት አይችሉም። ምክንያቱም መጀመሪያ መልስ እይታ የሚባል ነገር የለም። እነሱ በውስጥ የሚጨርሱትን ጨርሰዋል። ነገር ግን እኛ ስላላየን ያንን ነገር ወይም ፈርቶ ሼም ይዞት ይሆናል ወይም ደግሞ ከካሜራ ጀርባ ሊኖርም ይችላል። አናቅም ሲቀጥል ደግሞ ይሄንን ፕሮግራም ማን ያዘጋጀው ይመስላችኋል? ቆይ እናንተ ስታስቡት ማለት ነው። አሁን እነ አቤላ ምናምን ይሄን ሁሉ ወጪ አውጥተው ለሩታ አስበው ለሩታ ይሄን በትዳርዋን ህይወቷን የሚበጠብጥ ነገር የላሰቡ ልጆች ዛሬ ወልዳ ይሄንን ነገር ለፉገራ እኮ ነው። እውነቴ ነው። ሙላችሁ በሩታ የሚደረግ ሰብራይዝም ትደረግ የሆነ ነገር ሊሆን አብርሽ ነው የሚያደርገው። ከዚህ በፊትም ባለፈው ቪዲዮ ተነግረናል እኛ ማለት ነው የተለያዩ ከዚህ በፊት አይታችኋል፣ ፆታ ምናምን ጽጌን የአብርሽን እህቶች ምናምን የተለያየ ፕሮግራሞች አብርሽ ራሱ ነው የሚያደርገው የነበረው። የትላንትናው ፕሮግራም አብርሽ እንዲዘጋጅ እና አብርሽ ወጪን አውጥቶ ሸፍኖ እንደዚህ ነገር ያረገው አብርሽ ነው በእርግጠኝነት ማለት ነው። ምክንያቱም ማንም አያደርግም። ማን አቤላ ነው ይሄንን ኬክ አስቦ ምናምን እስቲ ቆይ እናንተ ስታስቡ አብርሽ ይሄንን ነገር ዝም ብሎ በልጁ ማይዳራደን ልጁን እንደዛ ያጓጓለት እንደዛ ሆኖ እንኳን ፕራንክ ሲደረግ ልጄ ነው ብሎ ያለው አብርሽ ቁጭ ብሎ እነ አቤላ እነ ብሩኬ ኬክ ሊያሰሩ ዲኮር እንትን ሲሉ አብርሽ ቁጭ ብሎ ያ ያያል ትላላችሁ ታስባላችሁ እናንተ እንዴት አድርጋችሁ ነው አይደለም አብርሽ ማንም አያይም። እውነቴ ነው ምላችሁ፣ አብርሽ ይህንን አክል ክፉ አይደለም። እኛ የሚያረገው ነገር የሚሰራው ነገር በቃ ከእሷ ጋር ከሄርሚላ ጋር በሚያረገው ነገር ነው እንጂ እውነት ለመናገር አብርሽ ለሩታ በዚህን አክል ክፉ ነው ብዬ አላስብም። እኔ እርግጠኛ ሆኜ ነው ምነግራችሁ ማለት ነው። ሰብራይዙም ምንም ምንም ያረጋት ይህንንም ዲኮር የሰራላት ይሄንም ሰውንም እንዲሰበሰብ ያረገው አብርሽ ነው። ያው አብርሽ ለድምቀቱ ጓደኞቹ እንደዚህ ያደረጉ ምክንያቱም ከዚህ በፊት የአረጓትን ነገር ሩታ ታውቃላችሁ። በትዳራቸው እያንዳንዳቸው፣ እሺ ትላንትና ኪያ የሚባል ልጅ ቪዲዮ ላይ አይታችሁታል አይደል? ከሩታ ጋር ያን ሁሉ ሆነዋል፣ ያን ሁሉ ተጣልተዋል። ከአብርሽ ጋር ጥላቻ ናቸው፣ ሁላቸውም ጥል ናቸው አይደል? ከኪያ ጋር ማለት ነው። ኪያ እንኳን ቪዲዮ እየቀረጸ ነበረ፣ ሁላቸውም ነበሩ። ስለዚህ ውድ ቤተሰቦች ምን አለ መሰላችሁ፣ እኛ በማናቀው ነገር አልግባ አንግባ። ሲቀጥል ደግሞ የሩታ እህቶች እኛ አይነካከንም፣ እህታችን ልንታለቅስ ወይም ደግሞ የሆነ ሀዘንተኛ እንድትሆን አንፈልግም። ሩታ ከሳቀች ሩታ ከተደሰተች የራሱ ጉዳይ፣ ማንም ያዘጋጅ፣ ምንም ያዘጋጅ፣ ምንም ይፈጠር፣ እኛ አይጠቅሰንም። እኛም ሚያገባን በቃ ከሩታ ጎን ያለን ሩታ ደስተኛ ልትሆን ለሩታ የሚገባትን ነገር ከተደረገልን አለቀ። ምን ትፈልጋላችሁ ከዚህ ሌላ? አብርሽ ኖረ አንኖረ እኛ ምን አገባን? ምንም ያገባን ነገር የለም። ይሄ ጋር የራሳቸው ህይወት ነው። አብርሽ ለምን መጣ ለምን ሄደ ለምን እንደዚህ ሆነ አያገባንም። ምክንያቱም ለአብርሽ የምንቆጣው በሀገራችን የሌለ ዝሙትን አታስተምር፣ ትምህርት የማይሰጥ ቪዲዮ አትልቀቅ ይሄንን ነው የምንፈልገው፣ ማለት ነው። ምክንያቱም በሱ በባለ ትዳር ወንድ የማይገባ ነገር፣ ከእሱ ማይጠበቅ ነገር፣ በፊት የነበረው ማንነቱ ትቶ አሁን የወረደ ነገር አነጋገር ሲሰራ ነው እንጂ በሩታና በአብርሽ ቤት እኮ እኛ አያገባንም። ምን ቤት ነን እኛ? ዛሬ ሩታ ቤት ለምን አልሄድክም ብለን ብንጮህ፣ ብንወርድ፣ ብንወጣ፣ ብንፈለጥ አብርሽ ሊሰማን አይደለም። ቤት አትምጣ ይሄ ስንት ጊዜያችን ነው? ከአራት ወር ከአምስት ወር አልፎናል አይደል? ይሄ ዝሙትን ነገር ይቅርብ። ከሄርሚላ ህይወት ስንታችሁ እየተደወለያችሁ እየነገራችሁ እየጮሃችሁ ኮሜንታችሁ በሙሉ ማለት ነው እናንተ ሊፎግር ሲመጣ ትዳሬን አበላሸሽብኝ ውጭልኝ ከህይወቴ ሲላት እናንተ በጉጉት ምትኮምቱት ምንድን ነው? አዎ ትክክል መንገድ ይዘሃል፣ ከህይወትህን አስወጣት እያላችሁ አይደለም ምትኮምቱለት? ያንን ነገር ያልሰማችሁ ልጅ ዛሬ ሩታ ቤት በግድ ሂድ ለምን አልነበርክም? ፕሮግራም ይሄ የራሱ እኔ በእንደዚህ እንደዚህ ነገር እውነቴ ነው ሙላችሁ ባብርሽና በሩታ ህይወት አልገባም። እኔ እስከ ዛሬ የምናገረው በቃ አብርሽ ለምን ባለትዳር ወንድ ሆኖ ሴት ልስድ እንዴት ያመጣል ሲቀጥር ሩታን የመሰለች ሚስት አግኝቶ ሩታን የመሰለች ጀግናና ጠንካራ ሴት አግኝቶ በላዩ ላይ ሴት እንዴት ያመጣል ስንት ዋጋ የከፈለችለት የከፈለችትለትን ዋጋ እንዴት አያውቀውም በማለት ነው እንጂ በጭራሽ እኔ ባብርሽና በሩታ ህይወት አልገባም። እናንተም እንደዛ እኔ እንደ መሰለኝ ማለት ነው። እና አብርሽ ኖረም አንኖረም ነገ ደግሞ በሌላ ነገር እንደሚመጣ ተስፋ አርጋለሁ፣ በሌላ ሰርፕራይዝ ወይም ደግሞ በሌላ ነገር። ጋሽዬም አልነበሩ እኮ ምክንያቱም ከጋሽዬም ደግሞ የሆነ ነገር አርጎ ሊመጣ ይችላል። እኛ አናቅም፣ የሚፈጠር ነገር ማለት ነው። እኔ ደግሞ የሚያናድደኝ ነገር አንዳንዴ ምን እንዳለ ታውቃላችሁ? ሆነ ብሎ የሚሰራ ነገር እያወቃችሁ አንዳንድ ሰዎች ለምንድን ነው ግን ራሳችሁን የምትወቅሱት? ራሳችሁ ለምን እንደዚህ ያደርግም? ለምን በእኛ ትዕዛዝ እኮ አይደለም የሚሄደው አብርሽ ማለት ነው። በእኛማ ትዕዛዝ ኦዲንስን አክብሮ ኦዲንስ የምለው ነገር ተቀብሎ የሆነ ስነ ስርዓት ያለው ነገር ቢሆን ደስ ይል ነበር። ኦዲንሶች የሚሉት ነገር ቢቀበል፣ ነገር ግን አይቀበልም፣ አይማርም። ማላቸውም ቢሆን አይቀበሉም። እኛ ማንኛውም ሰው እኮ ነን እውነት ነው ምላቸው፣ እኛ ስለምንወዳቸው እና ስለምናከሯቸው ለእነሱ ቦታ ስላለን ነው እንጂ እነሱ እኮ ተመልካቾች ናቸው። እነሱ ያበረታቱኛል፣ ቪዲዮ እኮ እነሱ ያዩናል ብለው እኮ ማናችንም አያዩንም፣ ከምንም አይቆጥሩንም። ከፈለጉ ይዩት ካልፈለጉ ደግሞ የራሳቸው ጉዳይ ተብሎ ነው ቪዲዮ የሚለቀቀው ማንኛውም ቪዲዮ ማለት ነው። ስለዚህ ራሳችሁን ሁኑ፣ ውድ ቤተሰቦቼ ራሳችሁን አክብሩ፣ በራሳችሁ ቦታ ቁሙ። ምክንያቱም የኛ ልጆች አይደሉም። አንዳንድ ልጆች አላችሁ፣ ዛሬ ያለው ዛሬ የለውም፣ ከነቂ ወዳለው ከነቂ ወደ የለውም የምትሉ ሰዎች ይብቃችሁ፣ ትምህርት ይሆናችሁ። እኔ ማታም ተናገር ያለው ሩታንም በዚህ ናክል የምትሏት ነበረ፣ ይብቃ።